እንዴት ናችሁ የሀቤልና የነጽ ቤተሰቦች ደና ናቸው እግዚአብሔር ይመስገን እኛ በጣም ደህና ነን ብቅ ብቅ ብቅ እያልን ነው አልጠፋንም ዛሬ ከነረዱ ጋር ከነጽ ከቃል ጋር ተገናኝተን ነበር እና እንደ አጋጣሚ ይህንን እንቁላል በሰኮሌት እየለቀለ አብልቻቸው ነበር እና የእነሱን ሪያክሽን ደስ ስላለኝ ትንሽ ፈታ ብዬበታለሁ እና የባሌን ሪያክሽን ለምን አላየውም ብዬ እሱ ላይ ደግሞ ልሞክርበት የኔ ባል ይቅር በለኝ ይቅር በለኝ። እንዲህ ግን ስታዩኝ የቤት ውስጥ ስትሆኑ የማንን ልብስ ነው የምታረጉት? እግዚአብሔር ይመስገን የባሌ ልብስ በጣም ተስማምቶኛል፣ ለቤት ለቤት ተስማምቶኛል። ላቸዋለሁ እንቁላሉን አጥቤው ምናምን ጀምሮ ያለሁ እሺ። እዚህ ውስጥ እየለቀለፉ እና ያው ምሳ ከበላ በኋላ ከቡናው ጋር ይቀርብለታል እና የዛ ሰአት ካሜራውን አያይ፣ ወደ ቲቪ ጋር ወደዛ ምናምን አያይ፣ በፍጹም አያይ ማለት እዛ ጋር አስቀምጠዋለን። ትንሽ በጨርቅ ሸፈን እናረጋታለን፣ ወይም በአበባ የሱ ሪአክሽን አብረን አድርገን እናያለን። የኔ ውዶች እወዳቸዋለሁ። እሺ የኔ በዓልን ይቅር በለኝ። እነዚህ በጣም ይቅር በለኝ፣ እወድሃለሁ። ሁሉንም በረዶ ምኑ ሙሉ ላይ አቤል ሲመጣ አብረን እንመጣለን ማለት ነው። አብራችሁ ይቆዩ ምን

በቤት ውስጥ ነው የሚበላው። ይቀልጣል፣ በረዶ እኮ ስጠፋው ይጠፋል። ቆንጆ ብላ፣ ማርያምን ብላ፣ ፍቅሬ ይጠጣል

በሉም ቀልድ ማርያም ነው። በጣም የሚያስጠላ ነገር። ምን ማለት ነው? ምንድነው? ምን ምን ምን አስበሽ ነው? ፍቅርዬ ብዬ ነበር አሰብኩት። እንቁላሉን እንድበላ ከሆነ ምን ማለት ነው? ወይ ከቸኮሊቱ አለ ወይ ደግሞ

ሁለተኛ ጊዜ ስላጣ ኖረን ስራ ስራችንን ስንል ጊዜ እኔ በቃ ሌላ ቀን ስትበላ እንዲህ አይደለ የምትበላው፣ እንደዚያ ነበር ያሰብኩት ደስ

አይ ትቻለሁ። ለማንኛውም ነውስ፣ ተመልካቾች ተሳካላት ነው የሚባለው ወይስ ፈረሰባት ከሸፈባት ነው የሚባለው? እኔ ከሸፈባት ነው የሚባለው። በጣጣ ወይ ልብስ ላይ እንትብይቶ ነው ተሳካለሽ የባሰ ይባላል፣ ከሸፈብሽ ነው የሚባለው። ፈታ ብዬ ዛሬ እስተሰ ዎች ስንለቅቅ ነው የምታየው። ቀጣይ አንተን ነው ያደረኩት፣ ካንተ ደግሞ እለቅሀለሁ። ድካም ፊት ለፊት ነው የሚታየው። በጣም ጠዋት በጣም የሚሰራው መሰለኝ። ምሳ ሰዓት በቤት ምሳ ከበላሁ በኋላ እቤትሽ በቃ ከልጆች ጋር ልፊያ ነው ካሉ ከሌሉም ብቻ ደስ የሚለው በቃ ቡና የለም ውጣ። እንወዳቸዋለን ተመልካቾቻችን። እንግዲህ ሙሉ ፕራንክ ተሰረቻለሁኝ። የድካም ስሜት ላይ ስለሆንኩ ነው እንጂ ባልሆን ኖሮ ደግሞ በደንብ በስሜት ስገምጠው እኔ ይፈስብኝ ነበረ። እንኳን ድካም ስሜት ላይ ሆንኩኝ አብራችሁን ስለነበራችሁ በጣም እናመሰግናለን። እኔ እናሷ በግል እንጨርሳለን ያለውን ነገር ንኪ። በጣም ጠበስ ጠበስ ደግሞ እንበላለን። ሌላ ጊዜ ቪዲዮ እንገናኛለን። ቻው ሰላሙን።